ጄሲን የምታክል ልጅ አለችኝ። ሺስ ትዌንቲቱ በፋየር ሬጇ ምን እንደምታረግ እኔ አውቃለሁ፣ ግን ይመችሽ ብዬ ነው ልጄ የምልካት። ይመችሽ፣ ፈታ ቤት ተዝናኝ። ማሚ ፓርቲ ሜድ ፈልጋለሁ። ሜክሹር መጠጥሽ ላይ ሌላ ነገር እንዳይጨምሩብሽ፣ እንዲህ እንዳታረጊ። ታንክስ ጋር ልጄ መጠጥ የምትወድ ልጅ አይደለችም፣ እንደኔ ናት። እኔ ስጠጣ አላየችኝም ግን አመት ባል አውቄ ዋይን ገዝቼ ቅመሱት፣ ቅመሽው ይሄ ነው መጠጥ። እማልወደው ለዚህ ለዚህ ነው። ከወደድሹ ግን ቅመሹ ነው ምላት። አየችው አሁን። ልጄ ብሰጧት አጠጣም። አየችው ለመጀመሪያ ጊዜ ግን፣ መቤቴን ነው ምላችሁ፣ ልጆቻችሁን በግድ ከያዟችሁ ገደል ውስጥ ነው የሚገብባችሁ። እኔ ልንገራችሁ፣ ያም ስራ ወይ ልክ ትምህርት ስጨርሱ ሆሊዴ ይወስዷቸዋል። እኔ በዛ ወቅት አሜሪካን ሀገር ላይ ነኝ። እሷም ልትሄድ ሁሉ ኤክሳይትድ ናት። ወሬዋ ሁሉ ሆሊዴ ሚክስ ከሌላ ከሌላ እንትኖች ጋር ልንሄድ ነው፣ ኤክሳይትድ ናት። አይሴድ ኦኬ፣ ልብስ የምትፈልገው አይነት ልብስ ከጓደኞቿ እንዳታንስ ወጥቼ ገዝተን አብረን ፓክ አድርጌላት፣ አባቷን ሆሊዴ ስለምትሄድ ገንዘብ ስጣት አልኩት። እኔ ደግሞ እንደዚህ ያህል ብር ይሰጣታል ብያለ አልኩም። አምሳ ብር ምናምን የሚሰጣት ነው የመሰለው አንስቶ ሶስት መቶ ላጣ አርጎ ሰጣት። የመጀመሪያዋ ከቤት ለብቻዋ ወጥታ የምትሄድበት ሆሊዴ ነው። ሪስፖንሲቢሊቲ የሚወስደው እስኩሉ ነው። ባስ ያዘጋጀላቸው በጣም ሩቅ ነው የሄዱበት ቦታ። ከእያንዳንዱ ትምህርት ቤት ወንድም ሴትም ነው ሆሊዴ ሄደው ኤክሳይትድ ናቸው። ወንዶቹንም ለማሳየት ሾ ለማረግ፣ ሴት ከሴት ለሴት ለመብለጥ ፓክ አድርጌ መክሬ ላኳት። ሶ የወንዶቹ እንትን ለብቻ ነው፣ ዶርም የእነሱ ሆቴል ለብቻ ነው። ከዛ ምን ያደርጋሉ? የእኔ ልጅ ብር ስለተሰጣት አባቴ እንዲህ አይነት ብር ሰጠኝ ብላ ለማታ አማክራለች ለጓደኞቿ። ኦኬ በዛ ብር ምን ብታደርግበት ነው ጌስ? መጠጥ ይገዙና የተለያየ መጠጥ ለወንዶቹ፣ ሲጋራ ለሚፈልጉ ሲጋራ። ማነው ገዢው? የእኔ ልጅ ማበሰጣት ብር አባቷ በቃ እንደ ሚሊነር ምን ትፈልጋላችሁ ገዝተው ስዋት ብርም ሰጥታቸው፣ ፓርቲዎ የተዘጋጀ የእኔ ልጅ ሩም። ፓርቲውን ማን ያዘጋጃል? ራሱ ለውለት ለውለት ናቸው ሁለቱ ፓርቲ ያዘጋጁ ያ ሁሉ ሰው ማቤት ነው የሚጨፍት። ወንዶቹ ሴቶቹ ጋር መምጣት አይቻሉ። ልክ ኤቶክሎክ ሲሆን ዘለው ግንብ ዘለው ዘለው የት ይመጣሉ? የሴቶቹ ዶሩም መጥተው የሉም የዶርም ሙንትኖች ፓርቲ ያዘጋጃሉ፣ እቤት ውስጥ ማለት ነው። እነሱ ክፍል ውስጥ ቅልጥ ያለ ጭፈራ ነው። ያዘው ልቀቀው፣ ነው በለው ነው ይጨፍራሉ። ከዛ አንዱ ልጅ ሁለት ሴቶች ይወዱታል። ሶ ልጁ አንደኛዋን ይመርጥና ይችኛዋን አይፈ ይቻል ያልተፈለገችው ልጅ ተናዳ ተወጣና ለዋናዎቹ ደውለው የሙዚቃ ድምፅ ይሰማኛል እንደዚ፣ ሩም ጭፈራ አለ ወንዶችም አይቻለው ሲያልፉ እነሱ እጅ ከፍንጅ ተያዙ። እጅ ከፍንጅ ወንዶቹም እዛው ተያዙ። ማቤት ነው ያሉት። ሁለት ነው የእኔ ልጅ እና አንዷ ልጅ ያሉበት። ሰው የሚጠይቀው ማን ነው? ይሄ ሁሉ በጨፈረ የእኔ ልጅ እና ጓደኛዋ፣ ገንዘብ ከየት አመጣሽ? አባት ሰቶን። አባትየው ተደወለለት ምንድን ነው ሲባል ሆሊዴ ሆሊዴ ሄዳለሁ አለች። እናትየው ገንዘብ ስጫለው ሰጠኋት። ምን አደረገች? አባቷ ደግሞ አስቡት። የአብስራ አይደለም ጮክ ብላ ማታወራ ልጅናት እንኳን ግድንግድ ፓርቲ ወንድ ሰብስባ ደገሰች የሚባል አባትየው ፌንት። የኔ ልጅ ው እንዲያርቃ መጠጣ አለ ሲጋር አለ ምን ሲባል ሊጭር። ለእኔ አይነግሩኝ። ሆሊዴ ነኝ ዘልዬ ሆሊዴውን ትቼው እንደምመጣ ስለሚያውቁ ችሎት እራሱ ሄደው ዶርሟ ማለት ነው ተጠራ ጌስዋት። የሰባት ሰዓት መንገድ ነው በድራይቭ በማግስቱ ጠዋት ሲነጋ ናናው ሰዳር ተባለ። ሆሊዲያቸውን ያ ሁሉ ኤክሳይትድ የሆነችበት ሆሊዴ አራት ቀን ሲቀር ሆሊዴዋን አቃርጠው ሁለቱም ተባረሩ። ሌሎቹ ጨረሱ። ሶ አባትየው በቃ እንትኑን እየመታ መሪውን አይመታት ነገር አይቻል ወይ፣ ይህ አንቺ አሳድጌ አሳድጌ እንዲልቶኝ። ወይ እያለ ከዛ እኔ ስመጣ አለ ወትሯ ጠላታችሁ የትሪትመንት አይነት ማሚዬ ናፍቀሽኝ የሄድኩት እኮ አስራ አምስት ቀን አሉ። ማሚዬ ተኝቼ ብሬክፋስት ይዛ ምነው ስላት እንዲ ማሚ ኮሊዴ መተሽ ናፍቀሽን። ትሪትመንቷ የሆነ ነገር እንዳጠፋች ገባኝ። ምን ሆነሽ ነው? እኔ ደግሞ የፈረደበት የሴት ልጅ ናት። ጉዳዩን አስወስደው መስሎኝ ወይ ጉዴ ወይ ጉዴ እላለሁ። ከዛ ትሪትመንት አመጣና ነገር ሰታኝ። ያም ስራ ምን አርገሽ ነው? በሰላም ነው ግን እንደዚህም፣ ጫማ ላረግ ስል ጫማኝ ቶሎ ከእግሬ ትሰጠኛለች። ይች ልጅ ነገር አርጋን የጠበቀችው ወይኔ ጉዳዩ፣ ወይኔ ለማይሆን ወይኔ፣ አስረግዘውብኝ ልጄን ብዬ ከዛ ቁጭ አረኳት እና ያብዬ ነኝ ምን ተፈጥሮ ነው? አይ ብነግርሽ ማሚ ትገይኛለሽ። ኧረ እኔ ማናርግሽ፣ ምን ሆኖ ነው? ማን አታለውሽ ነው? ምን አርገውሽ ነው? አታለውሽ ማን ለማሰተሽ ነው? ምኑን፣ እንዴት፣ ምኑን፣ ምን አርገሽ ነው ታዲያ? ወይ እሱ መስሎሽ አልኳታ። ኖ ማብዬ ከፈለሽ ቼክ አስደርግኝ እሱ እሱን አድርጌ ያልኳት በቃ፣ እሱን ብቻ አስወስደሽ መስሎኝ። ኖ ምንድን ነው ስላት፣ እንደዚህ ዳዲ ብር ስጣት ብለሽ ስትይው ሶስት መቶ ሰጠኝ። ከዛስ? ከዛ ጓደኞች ሲጋራ ፈልጋለሁ ሲሉ ገዛው። ከዛ ከዛ መጠጥ እንዲገዝቼ ፓርቲ ደገስኩ ስትለኝ እና ተያዘ። ኦኬ ለትምህርትሽ አፌክት ያደርገዋል። አሁን ከዚህ በኋላ ለምትማሪው አይ አፌክት አያደርገውም። ደግ አደረግሽ ስትለይ፣ ደግ አደረግሽ በሃይስኩል ላይፍሽ እንዲህ አይነት ፈን ነገር ካላረግሽ ወደፊት ትምህርት ቤት አድርግ ያለው ስትይ፣ ምን አረግኩ ልትይ ነው? ደግ አረግሽ፣ አሪፍ ነው ያረግሽው። እንደውም በደንብ መጨፈር ነበረባችሁ። ደግ አረግሽ ነው ያልኳት። ቤታየሁ እያላችሁ ምጽፉት ምንድን ነው? አላስወራ የምትሉ ጤነኛ አደላችሁም እንዴ? ዳይሬክሽን ያልኳት ልጄ፣ እኔ ሀይስኩል ውስጥ ስኖር በግምብ ዘልዬ እጃቃለሁ፣ ባልጠጣም ከሚጠጡት ጋር ጠላ ቤት ሄጄ ብዙ ነገር አድርጌያለሁ። ስለዚህ ዳይሬክሽን የምኳ ሀይስኩል ህይወቴ ላይ እንዲያድርግ ያለው ትምህርት ቤት ፎርፌያለሁ፣ ዳይሬክተሩ መላጣ ብዬ ተሳድቤ ወላጅ አምጥቻለሁ፣ ብዙ ነገር አድርጌያለሁ። ስለዚህ ደጋረግሽ አለችኝ። ደግ አረግሽ ማሚ። ይህን ያስጨነቀሽ እኔ እኮ ሌላ ነገር ያደረግሽ መስሎኝ ነው። ጥሩ አደረግሽ አልኳት። ለምን በዚህ ወቅት ልጄን ብዬ እየተንቀጠቀጠች የታባሽ ብዬ ከአንድ ነገሯን ብላት ምንድን ነው የምትለኝ? ደግ አረግሽ አልኳት። ጓደኞችሽ ደውላ ማሚ፣ እንዲያ ደግ አረግሽ ስላት የምታለቅሰው የነበረው ሲቃ ብታይዋት፣ ከደስታዋ ብዛት ምንድን ነው የሚያስለቅስሽ? ማሚኔ ኮ የምትገኝ ይመስሉኝ ለምን እንድሳፖ እንድስላርቃ አላረግሽኝም። ሜ የአይስኩል ላይፍ ነው። ደግ አደረግሽ። ጥፋተኛ አባትሽ ነው። እኔ አላወቅኩም እንጂ ከአምሳ ብር በላይ ሊሰጥሽ አይገባም ነበር። ለጓደኞችሽ ከሰጠሽ ግን ደግ አደረግሽ። ልጅ የምታሳድጉት በዚህ መልኩ ነው እንጂ እኔ እንዲያረግሽ ብዬ አናት አናቷን ብላት ኖሮ ምንድን ነው ይች ልጅ ጭንቅላቷ እንትን ነበር የሚሆነው? ደግ አደረግሽ እኔ አልኳት። ከዛ በኋላ ግን ምን ተፈጠረ? ጓደኞች ሻውኔት አሉ እነሱ እንደዚህ እንደዚህ ጨርሰው የስዋትም እንዳደረግኩኝ እንዳለ እዛ የነበሩትን ሰዎች ጥሪያቸውና እኔ ቤቴን ፈቅድላችኋለሁ። ሙዚቃ ኢነፍ ነው አዎ ሙዚቃ አድርጊና ፓርቲ ደግሽ ቤትሽ ውስጥ ጥሪያቸው እንዳለ አልኳት። እግዚአብሔር ምስክሬ ነው። ገንዘብ ሰጥቻት መጠጥ የምትፈልጉት አይነት መጠጥ ወጥታችሁ ገዝታችሁ ሰርታችሁ ፍሩት ምናምን ምናምን በባል ሊጨምረው ነው የሚሰሩት፣ አርጋችሁ ፈን አድርጉ። እኔ ስጨርሺ ጥሪኝ። ቤቱን ትችላቸውን የርኩት እንደውም ለመጀመሪያ ጊዜ እዚህ ያሉት ኮምፕሌን በጣም እየጨፈሩ ታውቃላችሁ፣ እየወጡ በረንዳ ላይ ይረብሻሉ ምናምን። ደግ አደረጋችሁ ጌችን ነው እንደነዚህ ሻውት ሲያደርጓቸው፣ ምን አባታችሁ የልጄ በርዝደይ ነው። ምን አባታችሁ ሆናችሁ እየጎረቤቶቹ ማለት ነው። ጨፈሩ፣ ወደ ማታ ጊዜ ቤቱን አጽድተው ደስ ብላቸው የአብ ስራ አይውሽ የኔ እናት ብትሆኝ አይውሽ፣ እንዳንቺ አይነትማ ቢኖረን እንዳለ ጠርት ሲጨርሱ ደርሼ፣ ሁሉም ወንዱም ሴቱም ሀግ እያደረገኝ እንዳንቺ አይነት እናት በኖረኝን የሚያሉ ማለት ነው። አንድም ሁለት ጊዜ ፈቅጄላቸው፣ ፓርቲ ቤት ውስጥ እንደፈለጉ እንዲንጫጩ እንዲጨፍሩበት ፈቅጄላቸው፣ ሁለት ያስደግስኳቸው ስለፈቀድኩላት ከዚህ በኋላ ትዝም ዝም ብሎ ጠይቃኝ አታውቅም። ልጆቻችሁ በግድ ማለቅ አይቻልም። ፓርቲም ሄድ እፈልጋለሁ ስትለኝ ልብስ ትፈልጊያለሽ አለሽ፣ ምንድን ነው የምትፈልጊው? ሀፍቶ ሀፈን በራሷ ጊዜ በራሷ ጊዜ አድርጊ ተጫዎች ግሌት ሚ ነው። ከነዛ ከነ ኖጋ ሄደች ጊዜ ስላልነገረችኝ ነው ይሄ ሁሉ ነገር የደረሰባት። ለምን በእኔ ነው የምታውቃቸው? እነሱ ናይ ሲሏት ጓደኛ መንገር እኔን አልፈለጉም። አባቷን ንግራን የሄደችው ይህ ነገር ሲደርስባት ምን አክሽን እንደምወስድ ስለምታቅ ምን እንደማረግ ስለምታቅ የኔን ኃይለኝነት ስለምታቅ አፍና ጸጥ አለች። በገዛ እጁ ራሱ መቶ እሷን እንደ ስቱፒድ አይቶ እኔ ጋር ደውሎ ዩቱብ እንስራ የዛኔ እሷ ሽሪ መንበር እንዲህ ሂ ቲንክ ኔ ፎጊቭ ባረገው እንዴት ደፍሮ እናቴ ጋር መጥቶ እያደረገኝን እረስቶ እንዴት እናቴን ኮንታክት ያደረጋል፣ በሚል እንዴት ብላ ነው እንጂ ያወጣችሁ ችላለት፣ ዝም ብላ ሀይ ስኩል ላይ ሶ መኒ እንደዚ አይነት ነገር ሀፕን እንደሚያደረግ ይሄ በእሷ ብቻ ደግሞ ብዙ ዩኒቨርስቲ ውስጥ ሀፕን ያደረገ ብዙ ታሪክ ነግራኛለች። ያንን አመዛዝዳ ማቹር ስለሆነች ችላ ጸጥ ያለችለት ለዛ ነው። እሱ እራሱ በገዛ እጁ መጥቶ ደውሎ ይሄም ባይለኝ እሱን ኖ ስለው አሸዳላ ላከብሬጅ መጥቶ ራሱን ቪዲዮ ቀርጾ ዩቱብ ላይ ሲለቅ እንዴት ከእናቴ ጋር እንደዚህ አይነት ኔን አድርጎኝ እንዴት ያደርጋል ብላ ነው አውጥታ ጉቱን የዘረገፈችለት። ዛሬ ዋጋ እየከፈለ ያለው ከነገረኝም በኋላ አክሽናችን እሱን የመክሰስ እሱን የማሳጣት እሱን የማድረግ አልነበረም። ያለፈ ታሪክ ስለነበረ ይሄ ቀይ መስመር እንደሆነ መጠየቅ እንዳለበት ይሄ ነገርን እንዲያደረገበት ይቅርታ እንዲጠይቅ ነበር እንጂ ፍላጎታችን፣ ሶሻል ሚዲያ ላይ ወጥቶ ጭራሽ ከሱ አልፎ ፈቃደኛ ስላልሆነች እንጂ የልጄን ፎቶ ፖስትላችሁ ነበረ እሱ የሚላት አይነት የኔ ልጅ አይደለች ፖስትላችሁ ነበር። የዩኒቨርስቲዋ የተመረቀችበት የበርዝ የተመረቀችበት የበርዝ የበቀደሟል ፖስትላችሁ ነበረ። ወጥቶ አፉን ከፈተ። ጭራሽ አሲድ በደፍ አባጅ በል እሱ አይደለም። አሁን ይሄ ነው። ክም ብሌም አላረገው። ማን እንዲህ እንዳደረገው ከጀርባው፣ ይሄን ነገር እንዲያደርግ ያደረጉት ማን እንደሆነ አውቀዋለሁ። ልጁ በጣም ምስኪን ነው። ይሄን ነገር እዚህ ውስጥ እንዲገባ ያደረጉት ጓደኞቹ ናቸው። በልሂድና ፑሽ ሄና አድርግ አሁን ተናገረ። ፑሽ አድርገውት ፑሽ አድርገውት እኔ እንድከሰው ህይወቱ ጓደኞቻችሁ፣ አንዳንድ ጊዜ ሊያጠቋችሁ ሲፈልጉ እንዲህ አይነት ነገር ሲፈጠር ፑሽ ፑሽ አስደርገው እናንተ ገደል እንድትገቡ። ለምን ቢከሰስ እሱ ነዋ የሚከሰሰው፣ እነሱ አይከሰሱ። ፑሽ ፑሽ ፑሽ አስደርገው እኔ እንድከሰውና ገደል እንዲገባ አደረጉት። አሁን የታሉ የሉ። እሱ አሁን ሲታሰር አብረውት ይታሰራሉ አይታሰሩም? አይታሰሩ። አንዳንድ ጊዜ ጓደኛ መክሮ ያስተመክሮ ነበር። ዶክተር መክሮታል። ተው ሮማን ከያዘች አትለቅም፣ ተው በልጇን የመጣኸው ተው ብሎታል። እሱን አልሰማ ብሎ የራሱን አክሽን ወሰደ። እንደዚህ የሚገፋፉት ማን ነው የሚባለው? ጓደኛው ናቲ የሶስት ልጆች አባት ነው። ሚስቱን ቁጭ ብሎ ወረቀት የላትም፣ ሚስቱን ሲደበድብ የሚውል ነው ሚስቱን አቢውዝ እያደረገ የሚደበድብባል ነው። ወጥቶ ለሱ እንትን የሚያደረገው እያንዳንዱ ስለሱ ሚስጥር ደርሶኛል፣ ግን ያለፈ ታሪክ ነው። እኔ ስለሱ ላውር አይደለም የመጣሁት። እያንዳንዱ እዛ ላይ የሚያደርጉት ሴት አቢውዝ እያደረጉ የሚውሉ ናቸው። ወጥተው እዚህ ጋ ለማቅታጠን ማለት ነው። ስለዚህ አሁንም ሴት ልጅ አስተዳደግ ከራሳችሁ ወስኗል። ጌስዋቴን ልጅ አየችው፣ አልከለከልኳትም። ዳንሱን አየችው፣ ዞር አየችው፣ የወንዱን ክፋት አየችው። መጨረሻ ላይ ክርስትና አመርጣ ማሚ፣ እኔ በቅዱስ ጋር ተከብሬ ነው መኖር ምፈልገው። አዶኒ ዲስ ኦልሽት አየችው፣ ወንዱን፣ እብደቱን፣ ጭፈራውን፣ ሁሉ ነገሩን አየች። ምንም እንደማይጠቅም ተረዳት። ጭንቅ ያለ በጭንቅላት ስለሆነ ዩኒቨርሲቲ ገብታ ቁጭ ስትል ባይብሏን ቁጭ ብላ ማንበብ ጀመረች። ኢትዮጵያ ሰባት ዓመት ቆጥሬባታለሁ ከፍዬ ሹፌር ቀጥሬ ግል ትምህርት ቤት ብሬላት እያደረኩ እየከፈልኩ ኮስጅ አስተምሬ ባይብል ገባት። ይሄ ምድር ነቲንግ እንደሆነ ሲገባት ቅዱስ ቁርባራን ወስዳ በክብር ቤተክርስቲያንና ቤተክርስቲያን ስራዋና ቤተ ክርስቲያኗ ሌላ ነገር ምንም እንደሌለ ተረዳች። ልጅም በብልሃት ነው እንጂ በግድ ማሳደግ አይቻልም። የዲዚም እናት እናቱ ልጇን አታገባትም። ፍሪደሟን ትስጣት። ነገ ራሷን ገላ መታኘኝ እየየየ ከምትል ትልቀቃት። ልጅቷን ልታገባት ነው እንዲወታ እኔንም አሜሪካ ውሰጂም ብሎኝ ነበረ። ጠይቆኛል ልትል አታፍርም እንዴ የልጇ ቦይፍሬንድ አንድ ፍሬ ህፃን ልጅ ጠየቀኝ ልትል ነው እንዴ ስዳደግ ሰው ምን ይለኛ ልማትል ቆርቆሮ ዝም ብላ የምትቃጠል ቆርቆሮ ልክስክስ ወራዳ የእናት ቅሌታም እዚህ ሚዲያ ላይ እናቶች አትምጡ ቅሌታም ቅሌታም ናችሁ ተዋሻላችሁ ወታችሁ እስቲ ልብ አድርጋችሁ እዚህ ሶሻል ሚዲያ ላይ የመጡ እናቶች ቅሌታም ናችሁ ከዚህ በፊት ዲቦራ የምትባል ሮማን ተናገረችን ብላ እናቷን ፕሩፍ ልታመጣ መታ። እናትየው እድሜ የኔ አርባ ምናምን ብለው ዋሽተው ወጡ። ማናትያች ደግሞ አረብ ሀገር ተይዛ የተለቀቀ ወፈፊዋ የእሷ እናት አምጥታ ተሳድበው ሄዱ። ይችም ደግሞ ይዛ መታ። እናትየው ቅልጥ ያለች ውሸታ ልጁ ትግሬ ስለሆነ እንደዚህ ብሏት። እንደዚህ የምን አባሽ ዘር ቆጠራ ነው? ለምን አይደለም ትግሬ፣ የውጭ ሀገር ናይጄሪያ ወዳ ብትመጣ በጣም ምን አባሽ ልታመጪ ነው? ናይጄሪያ ገቡ አይደል እንዴ? አይናቸውን በጨዋ አጥበው፣ ናይጄሪያ። አንድ የጓደኛዬ እናት ምን የመሰለች ልጇን አሳድጋ ናይጄሪያ ውድጃለሁ ብላ ላግባ ነው አለቻቸው። እጥያቸው ዱብ ልጁ ደግሞ ሚካኤል የረገጠው ከንፈሩ ራሱ ስድስት ኪሎ። እሷ እኮ የምታምረው በምን እንደወደደችው፣ በምን እንደወደደችው። ምን አባሽ ታመጫለሽ ናይጄሪያ? እንኳን አግብታ ከንፈሩ ስድስት ኪሎ ሆኖ ወድጄዋለሁ ብትል ምን ልታመጪ ነው? ምን ልታመጪ እንዴ? ትግሬ የወደደች ብላ አፏን ትከፍታለች እንዴ? ትግሬ አግኝተሽ ነው እንዲየ ትግሬ ባል ሰጥቻለሁ አማራ አግብቻለሁ ጉራጌ አግብቻለሁ ኦሮሞን ድንግልናዬን ሰጥቼዋለሁ። ይኸው እንደ ትግሬ እድሜን አለምንም ነበር። አሁን እድሜ እየለመንኩ የምኖረው የትግሬን ባሌ ወድጄ ነው። የምናባሽ ትግሬ ምናምን እያልሽ የምትለፈልፊው አግኝ አግኝተሽ ነው የትግሬ ባል። ከወደደሽ ወደደሽ ነው። ማታም ይሰራሉ ቀንም ይሰራሉ። ለመተኮስ ደግሞ ምን አባሻ አግኝተሽ ነው እንዴ? ትግሬ ባል ልክስክስ። ትግሬ እንደዚህ ብሎ ትግሬ እንደዚህ ብሎ አግኝተሽ ነው ተገኝቶ ነው ትግሬ በባትሪ ታገኛቸው? ምን አባሻ በዚህ ዘመን ወተሽ የምትለፈልፊው። ዘሩ ትግሬ ነው፣ ዘሩ ትግሬ ነው። ለፍላፊ አግኝተሽ ነ ትግሬ ባል ሸውደውን አልነገርኩሽም ወይ? በአጥር ተንጠልጥዬ ትግሬው ሽማ እንጂ ባል አይሆንም ብዬ ሸውደውን። ትግሬ በደንብ አርጎ አሹሮ ያኖራት ሴት ሌላው እንዳያገኝ ሸረኛ ሴት የተረተችውን ሰምተን ተሸወድን። እንደ ትግሬ ከወደዳችሁት ፍቅር የሚሰጥ የለም። ትግሬ ባል በባትሪ አታገኝም። እየነገርኩሽ ነው። አግኝተሽ ነው እንዲህ? ምን ዘረኛ ሴትዮ ናት? በእናታችሁ ቀባዣሪ፣ አንድ ፍሬ ጻን ልጅ ኬታባሽ አግኝተሽ ትግሬ ባል እንዲሁም ልጅቷ በዚህ በአንቺ ዘረኝነት ተናዳ ስሟን ትብለጽ ብላ ነው የምትቀይረው። እንዲሁም እዚህ ጋር አንድ ሺ አስራ በደም ስለማይገኝ ትግሬነት እዚህ ጋር አንድ ሺ አስራ አንድ አድርጋ ስድስት ትግሬ ትወልዳለች። ምን ልታመጭ ምን ልታመጭ እንዲሁም ቅንድቧን ራሱ እዚህ ጋር አንድ ሺ አስራ አንድ ተደርጋ ትብለጽ መስላ ነው የምትመጣው። የትግሬ ሹሩባ ተሰርታ ምን ልታመጭ ነው? ምን ልታመጪ? የምን ዘረኝነት ነው እንዴ? ወይ አማካል እንዴት ሴትዮ ወታዘረኝነት ታሰራጫለች እንዴ! ልክስክስ አግኝተሽ ነው የትግሬ ባል፣ ይህን የመሰለ ሲያምር ደግሞ ይን አባት ቁንጅን ነው አይኑ ብቻ ለአስራ ሁለት ቻይና የሚከፋፈል የአይኑ ቁንጅና የመልኩ ሸራተን የመሰለ ባል አግኝተሽ ነው፣ ለዛውም እንዲህ የሚያምር ባል ሎቶሪ እንደወጣልሽ ቁጠሪው። ሲኖትራክ አዲስ ሲኖ ትግራ በርሽ ላይ ነው ያለው አግኝተሽ ነው። ይህን የመሰለ ቆንጅዬ ልጅ ኒ ወደፊቱንም ያቅ መዳን አለም ነው። ይቀጥሉ አይቀጥሉ ገና ተገናኙ! ኮንዶም ሰተሽ ላኪያት፣ እዛ ትለፍለፊ ቀባዣሪ ልክስክስ ትለፈልፋለች እንደ ወታ ሚዲያ ላይ ላኪያት ፓስፖርት ስጫት አለበለዛ ማውጣት ትችላለች። ቀባዣሪ እንጆይ ታርግበት እድሜዋን ልትበላት ነው እንዴ! የአንድ አንድ ዓመት ልጅ ወጥራ ስንት የታፈናልባት፣ ይሄ እየቆየባት አለ ይጭና። ኮንዶም ስጫት ትዝናናበት እዛ አናቷ ላይ ወታ። ልጅቷ ልታብድ ነው። ምን ይሄ እናጠረንገሉ ናት ይቺ ባካችሁ። ተዝናናበት ምን አባሽ ነው። ልጅቷ ናፍነሽ እዛ ምን አድርጓት ነው የምትይው? እንዴ ደረቅ ልታገቢያት ነው እንዴ ልጅሽን?